ሞገስ ሲል በጥይት ተመቶ ሞተ በሚያሳዝንና በሚያስከፋ በሚያስደነግጥ ሁኔታ እየተከታተለ ባለበት ሰዓት ሞገስ ትክክል እንዳልሆነ የገባው ብሩኬ ቆየት ነህ ብሎ ሲደውልለት አይመለከትህም ባለበት ሰዓት ቅድስትን፣ ቅድስቴ ምክንያቱም አሁን መውጣት አለብኝ። ሞገስ ትክክል አይደለም እባክሽ፣ ያቺ ማህሌት የሆነ ነገር ታደርገዋለች ብሎ እንደፈራውም ሞገስን እየተከታተሉት ነበር። ከዛም በኋላ ጥይቱን ሲያቀባብሉ ብሩኬ ላይ ተኩሰው ገደሉት። ሞገስ በጣም ደነገጠ፣ በጣም አዘነ፣ በጣም ልቡ ተሰበረ። ቆይ ምንድን ነው? ቆይ ምንድን ነው እንደዚህ ያደረግኩት? ቆይ እንዴት እንዴት ብሩኬ እንዴት እያለ እምባደም ቢያለቅስም እንኳ በፍጹም ሊሳካለት አልቻለም። ብሩኬ በዛው በወደቀበት ትንፋሹ ጸጥ ብሎ ከዚህ ዓለም በሞት ተለየ። እውነት በጣም ያሳዝናል። ማህሌት ይህንን ዜና ስትሰማ እጅጉን ደስ አላት! ኢፍራታ ደግሞ በጣም ደነገጠች ቆይ አንቺ የተባባል ነው ሞገስን ነው እንጂ ብሩክን ነበር እንዴ ብላ ስትል ታዲያ እኔ የምላርገው እያክለፈለፈው ከመጣ የሞገስን ጥይት እሱ ጠጣዋ በቃ ከዚህ በኋላ ተገላገልኩኝ ቤቴን በራሴ አዞራለሁ አለሁ እያለች ስለ ቤቱ ማሰብ ጀመረች ከዛን ኢፍራታ አንቺ ልጅ አብደሻል እንዴ ከዚህ በኋላማ ሞገስ ራሱ አውሬ ነው የሚሆንብሽ። ብሩክን ገለሽ፣ የእውነት በህይወት የምትቆሚ ይመስልሻል? እስኪ ንገሪኝ፣ እያንዳንዱ ነገር ነው። በዛ ላይ ደግሞ ምሳሌን እመኝኝ፣ ሞገስ ያሳክማታል። ከዛም በኋላ እሱና ቅድስትና ሞገሱ ነው አንቺን ሁለ ነገርሽን ነው የሚያጠፉሽ። አይደለም አንቺን ያለሽን ሀብት ሞሙሉ እኛንም ቤተሰባችንንም ሳይቀር ነው ብጥብጥ የሚያደርጉት። በጣም ትልቅ ስህተት ነው የሰራሽው እያለች ኤፍራታ ማህሌትን መውቀስ ጀመረች። ማህሌት ደግሞ ምንም አይመለከትሽም ደግሞ ምንም አይመለከተኝም አያገባኝም፣ በቃ አንዴ መሆን ያለበት በሙሉ ሆኗል፣ ደግሞም ይገባዋል ብላ ማህሌት የእውነትም ምንም አልመሰላትም። ይህን የሰማው ዝና አበደና አንቺ ማህሌት፣ እንደውም በሱ ምትክ አንቺ ነበርሽ መሞት ያለብሽ። ምኒቱ አረመኔ እና ጨካኝ ነሽ። እንዴት ቢያንስ ልጁን እስከሚያሳክም እንኳ የልጁን ደስታ እንኳ እስከሚያይ አርፈሽ አትቀመጭም ወይ? ለምንድን ነው እንደዚህ ያደረግሽው ብሎ ሲላት ታዲያ አንተ ያልከው ሞገስን አልነበር እሱ ደግሞ ለሞገስ ሲያግዝ ነ እንደዛ የተመታው እንጂ እኔ እኮ ለመግደል ብዬ አይደለም ያም ሆነ ይህ አሁን ከዚህ ሰፈር መጥፋት አለብሽ፣ ብሎ ሲለት በፍጹም እኔ የትም አልሄድም፣ እንደውም እቀብሩ ላይ እሄዳለሁ አዝኝ። ምን አለ ዝና፣ አንቺ ሴትዮ የእውነትም በቃ ጭንቅላትሽ አይሰራም ማለት ነው እንዴ? ለምንድን ነው እንዲህ የምትለው ዝና? እኔ ምንም ነገር አልፈራም። ሲቀጥል ደግሞ ቢያንስ እሷ አለችባት እንዲባለም አልፈልግም፣ በተለይ በዛሽ በቅድስትና እንዲሁም ደግሞ በ ሞገስ ፊት በፍጹም እሷናት ገዳይ እንድባል አልፈልግም። አረ እባክሽ ታዲያ፣ መቼም ብሩኬ ሌላ ጠላት ያለው አይመስለኝም፣ ካንቺ ውጭ። የእውነት ያቺ ቅድስት የምትገልሽ አይመስልሽም እንዴ? አይ፣ እሱን ተወ። እሱን በኋላ ስንገናኝ ብናወራበት አይሻልም? ማለቴ ከቅድስት ጋር እሷ ምንም አይመለከታትም። እስከ ዛሬ እኮ ብሩክን ስለምታፈቅረው ነው። አሁን ደግሞ ብሩኬ የላደ፣ ትሰምኛለሽ፣ ፍቅር ዝም ብሎ የሚለቅ መሰለሽ እንዴ? ታዲያ የእውነት ሞተና ዝም ምትል ይመስልሻል? እንደውም አንቺን ዋጋሽን ነው የምትሰጥሽ ብሎ ዝና ማህሌትን አርበደበዳት። ማህሌት ግን ለጊዜው ምንም አልመሰላትም። ትንሽ እንኳ ብትፈራ። በሌላ በኩል ሞገስ እባክህን ይቅርት አድርግልኝ። ይህ ሁሉ የኔ ነው። ምን ነው ይቅር ብዬህ በነበር ምን ነውም። የእውነትም አንተ ለእኔ ስትል ሞክኮ፣ የእውነት አንተ ጓደኛ የነ አንተ ካህድ አድለህም እያለ ዝም ብሎ ቢጮኸው ቢጮኸው ብሩኬ እንደው ሊመለስ አልቻለም። ሰላም ሰላም! ውድና የተከበራቸው የህያቤት ዩ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን፣ ሰላም እኔ ደህና ነኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ምሳሌ ድራማ እንደቀጠለ ይገኛል። ዳጣዬ በጣም ደነገጠችና፣ ቡራ እኮ አባቴ ሊሆን ተስማምቶ ነበር። እንዴት እንደዚህ ታደርገኛለህ? ቡራ እንዴት ብቻዬን ትተኸኝ ትሄዳለች? እህያለች እጅጉን አለቀሰች፣ እጅጉን ልቧ ተሰበረ። ሞገስም እባክሽ እባክሽ ዳጣ፣ ቢያንስ አንቺ ተረጋጊና አሁን ማድረግ ያለብን እንዴት ማሳከም እንደምንችልና፣ ምሳሌ ከዚህ በኋላ የኛ አደራናት፣ ቅድስትም ጭምር ታውቂያለሽ፣ ብሩክ ለቅድስትና እንዲሁም ደግሞ ለምሳሌ ያለውን ቦታ፣ ስለዚህ እሱን መተካት አለብን። እኔ ያኔ የእውነትም እባክህ ይቅር በለኝ እያለኝ ለምን ነበር እኔ ግን መቼም ቢሆን ይቅርታ አላደርግልህም ብዬ አስቀይሜዋለሁ። ግን ቢያንስ የእውነት ነው ምልሽ፣ እሱ ከላይ ሆኖ ስለሚያይኝ እኔ የሚጠብቅብኝን ላድርግ ብሎ ሲል ሞገስ እባክህ፣ እኔ ያውቃለሁ አንተ እጅግ መልካምና የዋህ ነህ። ደግሞ እኮ ቡራ በአንተ መቼም ቢሆን አልተቆጣም። ማለቴ ምንም ብትናደድበትም እንኳ ምንም፣ እሱም እንደዛ ይቅር ብሎህም አንተ ይቅር ባትለውም እሱ ግን በደንብ ነው የሚገባው። እናም ደግሞ ተረርቶሃል። አየ ተረርቶሃ አይደል እንዴ? ያንተ ነገር አሳስቦት የመጣው ስለዚህ እባክህን ዝም ብለህ አትጨነቅ። ምንም ነገር አይፈጠርም። ደግሞም እሱ ይቅር ይልሃል ብላ በደንብ አባበለችው። እውነትሽ ነው ዳጣ እንዴት በሚገባ አሁን ይልቅንስ የሚጠቅመውን ነገር እንዴት አድርገን ምሳሌን ማሳከም እንደምንችል ብናወራ ይሻላል ብላ፣ እንዴት ምሳሌን ማሳከም እንደሚችሉ እየተመካከሉ ይገኛሉ። በሌላ በኩል ኤፍራታ ለሞገስ ደውላ ሁሉንም ነገር እነግርሃለሁ ብላ ስትለው፣ አንቺ አረመኔ ጨካኝ! እንዴት ቢያንስ አንቺ ከማህሌት አትሻይም? እንዴት ነው ብሩኬን እንደዚህ ያስገደድሽው? የእውነት አንቺ በጣም ባለጌነሽ። ከኔ ጋር እንደዛ ብዙ ላይፍ አሳልፈሽ የለ እንዴ? ቆይ ለምን እንደዚህ አደረግሽ? ለምን ይፍራታ ቢያንስ ለምን አንቺ አልተከላከልሽም? ብሎ ሲላት አይ እኔ ምንም እኔ ምንም እማቀው ነገር የለኝም ደግሞም እኮ እውነት ለመናገር ብዙ ጊዜ ለእኔ አይነግሩኝም እራሳቸው ናቸው እንደፈለጉ የሚያደርጉት፣ እና እባክህን ይቅርታ አድርግልኝ ብላ ብትልም እንኳ በፍጹም መቼም ቢሆን ይቅርታ አላደርግልሽም። አሁን እያንዳንዱ ነገር የምልሽን ነገር ታደርጊያለሽ ብሎ አላት። ምንድን ነው፣ ምንድን ነው የማደርገው? ትሰሚኛለሽ እንደምንም ብለሽ አሁን ማህሌት ብሩክን ያስገደለችበትን ያስገደለችበትን ሰዎችና እንዲሁም ደግሞ በዛም ሰዓት ምን ምን እንደተካሄደ እያንዳንዱ ነገር እንድትነግረኝ እፈልጋለሁ እንድትነግረኝ እፈልጋለሁ። ከዛ እሷን እስር ቤት ከትቼ ብዙ ነገር ነው የማሰቃያት ብሎ ሲል፣ አይ እንደሱማ ማድረግ አልችልም። ማለት ለምንድን ነው እንደሱ የማታደርገው? አይ ማህሌት ትትገለኛለች። አረባክሽ ገና ለገና ማህሌት ትትገለኛለች ብለሽ እ የብሩክ ደም እንዲሁ እንደዋዛ እንደዋዛ ይፍሰስ ማለት ነው? ነገርኩሽ፣ አሁን እያንዳንዱ ነገር ታደርጊያለሽ ብሎ ሲላት እሺ፣ አንተ ካልክ አደርገዋለሁኝ። እኮ ለእኔ ቢያንስም ለአንድ ቀንም ቢሆን ብዙ ነገር አሳልፈናል። የእውነት ኤፍራታ የእውነት መልካም ሴት ከሆንሽ እያንዳንዱ ነገር ከዚህ በኋላ ለማህሌት የሚፈጠረውን ነገር ትነግርኛለሽ ብሎ ሲላት እሺ ብላ ተስማማች። ቅድስቴ ቅድስቴ ብሩን ለማንጣት በሄደችበት ሰዓት ለዛ ለሹገርዳዴው ሁሉንም ነገር ነገረችው። እሱም ደግሞ ፍቅረኛ አለሽ እንዴ? ቆይ ለምንድን ነው ፍቅረኛ እያለሽ እዚህ ታዲያ እስከ ድንግልና ሼኖርሽ? ብሎ ሲላት አይ ምን ላድርግ ብለህ ነው? ፍቅረኛ እኮ ስለማያውቅ ነው። አረ ሰነጭራሹ ፍቅረኛ አይደለም። እና ታዲያ ምንሽ ነው? አልገባኝም እኮ። ያው ማለቴ እምወደው ልጅ ነው። ለሱ ብዬ ነው እዚህ የመጣሁት። እና ለሱ ብለሽ ምን ልታደርጊ አልገባኝም። ከኔ ጋር አሸሼ ገዳሜ ብለሽ ከዛም በኋላ ብሩ ልትሰጪው ባክ ብሩ ለልጅ ስለሚያስፈልገው ነው። ጭራሽ ለልጅም ነው ለልጅም መስዋዕትነት ልትከፍሪ አንቺማ ችማ እንደምንም ብለሽ እንደ ብርቱካን መመጠጥ አለብሽ፣ እንደ ሸንኮራ አገዳ እያለ ማስጨነቅ ጀመረ። ቅድስቴ መጀመሪያ ላይ አልጠጣም ብላ፣ በኋላ ግን እያጣጣመ ሲሰጣት ዝም ብላ ጭልጥ ጭልጥ ነገር ሆነ ስራ ከዛም በኋላ በሚያሳዝን ሁኔታ መጎስ ቆይ፣ ሞገስ ወዴየት እየሄድክ ነው? የእውነት አሁን ምን እያደረግክ ነው? ዝም ብለህ እየጠጣ ህይወት ልታባላሽ ነው ወይ? ምክንያቱም ሉላ እኮ የምትወድህ ሉላ የከፈለችው መስዋዕትነት ላንተ አይደለም እንዴ? ታዲያ ለምንድን ነው መጠጥ ላይ የምትዘፈቀው? እባክህ ንቃ እያለ እራሱን በራሱ ማጠናከር ጀመረ። ዝና ዝና፣ ሉላን እኔ እምልሽ የእውነት ከዚህ በኋላ ሞገስን አታገኘውም ሉላ፣ ስለዚህ እኔን ለማፍቀር እና ለመውደድ ብትጥሪ ይሻልሻል ብሎ አላት። አይ ተሰማኛለህ፣ መሞት ቢቻል እንኳ እኔ ዛሬ ብሞት ደስ ነው የሚለኝ። በፍጹም ካንተ ጋር የእውነት የማፈቅርህ መስሎ ከሆነ ተሳስተሃል። ወደርሽም ጠላሽም፣ አንድ ቀንን የማፍቀርሽ አይቀርም። አይ ፍጹምን ያንተን ላፈቅር አልችልም። አንተ ኮ ማለት በጣም ጨካኝና አረመኔ ሰው ነህ። አረባክሽ ተይ እንጂ ታዲያ ያ ያኛው ባልሽስ የእውነት ያ ጸባያተኛ ነው። እሱ ምንም ቢሆን እንኳ ብዙ ነገር ሰርቷል። እባክሽ ሉላ ማታውቂው ነገር አለሽ። እሱ አይደለም እንዴ ከተለያዩ ሴቶች ጋር የሚተኛው? እስኪ ንገሪኝ። እኔ መቼም አንቺን አፍቅሬ ባንቺ ላይ ሂጂ አንድ ቀንም አድሬ አላውቅም። እሱ ግን አንድ ጊዜ ማህሌት፣ አንድ ጊዜ ኢፍራታ እህት አማቾቹን በሁለት አይነት አይደል እንዲያወጣቸው። ውሸትህን ነው ባክህ ማመን አልፈልግም። አንተ ውሸታም ነህ። አረ እንደዛ ከሆነ ታዲያ ለምን ኢፍራታንና ማህሌትን አትጠይቃቸውም? ብሎ አላት። አይ እነሱንም ቢሆን አላምናቸውም። እነሱ እኮ የብሩክና የሞገስ ጥላት ናቸው ብላ ሉላዬ ዝም አለች። ቅድስቴ ቅድስቴ፣ የእውነት ዳጣ ሁሉንም ነገር ጋሻውቋል ማለት ነው። አረ ባክሽ የማያውቅ መስሎች ነበር እንዴ? እንደዛ ሰክረሽ ዝም ብለሽ ስትቀበጣጠሪ ጭራሽ እኮ ብሩክን ደግሞ አፈቅረዋለሁ ብለሻል ምን አዎ እና ታዲያ ጋሽ ምን አለ ጋሽማ ምን ይላል ያው እኔም አፈቅራታለሁ ነዋ አትቀልጂ እባክሽ እንዴት ነው ጋሽ እኔ አፈቅራታለሁ የሚለው እሱ እኮ ባለትዳር ነው እያለች ስትል እንደ አጋጣሚ መጣና እኔ እምልሽ ብሩክ እኔ እምልሽ ቅድስት ምን ሆነሽ ነው ማታ ጭራሽ እኮ ስለ ማህሌትም ስታነሽ ነበር። ደግሞ ስለ ማህሌት ምን አልኩ? ማለቴ ማህሌትን ትወዳታለህ ሆይ፣ ማህሌትን እዚህ ቤት ታመጣታለህ ሆይ፣ እኔንም በጣም እንደምትወጅኝ እንደገና ደግሞ ምሳሌንም እንደምትወጃት ስትናገሪ ነበር። ታዲያ ምሳሌ ልጥላት እንዴ? ለምንድን ነው ማልወዳት? እሷም እኮ ልጄ ማለት ናት። አይ እንደዛ ማለት አይደለም። በቃ ተይው እርሺው። አይ እኔም እንደዛ ማለት አይደለም። እርሰው በቃ ለማንኛውም የተፈጠረው ነገር ተፈጥሯል። ጋሽ ደግሞን የጠጣሁት የእውነት ምሳሌ ስለ ልትታከም ስለሆነ በደስታ ብዛት ነው። እሺ እንደዛ ከሆነ አመኘሻለሁ። ያው ለነገሩ ከማመን ውጭ ምን አማራጭ አለኝ? የማህሌት ሰውዬ ልጁን እየተከታተልኩት ነው፣ ልጁ ግን አራዳ ቢጤ ነው ብሎ ሲላት፣ አዎ እውነት ለመናገር ሞገስ በጣም ኃይለኛ እና አራዳ ነው። ስለዚህ እንዳትሸወድ፣ ቀስ ብለህ ተከታትለህ ድፋው ብላ ትእዛዝ ሰጠች። የእውነት ይሞት ይሆን ወይስ ደግሞ ማን ያድናው?